እኔ እኮ ራሴን እኮ እንዴት ያሬ ሰቆቁሻለ እንዴ፣ ሰላም በያችሁ። ምንማ በያችሁ። ቻው ቻው፣ እኔ ልሄድ ነው በያችሁ። ቻው ቻው፣ በያችሁ። አንነ ፈርቋታል። ጉንፋን በጣም አሁን የብርቲ ጉንፋን ሊገለን ነው እና ማለት ነው አፍቻለሁ። ወራቀ ተጠፋው ማለት ነው። የጠፋሁበትን ደግሞ ታውቃላችሁ እናንተ ማለት ነው፣ ለምን እንደጠፋሁ እንዴት እንደጠፋሁ ማለት ነው። እንግዲህ ያው በዚህ ቻናል ተለቋ ያውቅ ቪዲዮ ወር አለፈው ማለት ነው። ያ ምን ሆነው ስልኬ ድንገት ተበላሽቶብኝ ማለት ነው። ቻርጀሬ ልጌው በዛ ነው፣ ቻርጀሬ አቃጠለው ምን ሆነው በዛ ምክንያት ተበላሽቶብኝ ነበረ። አሁን እንግዲህ ደግሞ ስልኬ ተስተካክሏል። የአረብ ሀገር ስልክ ያው ይዘን ስንመጣ ችግሩ ኢትዮጵያ ላይ በጣም መለዋወጫው ከባድ ነው ማለት ቶሎ እንተን አይልምና በዛ ምክንያት ነበረ። አልሐምዱሊላ ተስተካክሏል። እንግዲ ያው አንዴ የሆነ ነገር ያው የሰው እጅ ከነካው ከተስተካከለ ያው ዋጋ የለም፣ ያው ጊዜያዊ ማለት ነው እናንተ ጋር ለመገናኘት ማለት ነው። እና በቃ ቻናሉን ቀረ ምናምን ብዬ ነበረ። ለምን ቻናሉ ደግሞ ወደ ሌላ ስትስት የለበጡት ቬሪፊኬሽን ኮድ ስለሚያስቸግር ኮድ ለመላክ ማለት ነው። ግን ተስተካከለ ኢንሻላ ደሞ አላ ስብሓን ወተላ ኸይረ ነገር ያንሳ በኸይር በመልካም ነገር ይለውጠው እያልኩኝ ማለት ነው። እንግዲህ አዲሱ ይተካ። ያው እንግዲህ የሆነ ነገር ከጃችሁ ስታጡሙን የምታውቁትና ያው በጅ ያለ ወርቅ እንደ መዳብ ነው የሚባለው ነገር አለ። ስለዚህ ሰዓቴ በጣም በጣም በጣም ወርዶ ማለት ነው አምስት ነጥብ ሰባት ዋቻ ወር ብሏል። በጣም ሰዓት ወርዶብኛል ና ይህ ደግሞ ሰዓቴ እየወረደ ወይም ደግሞ ከፍ እንድል የምታደርጉልኝ እናንተ ናችሁ። ሰላም በእጆሮ እና እናንተ ናችሁ እናንተ ላይክ እያደረጋችሁ ቪዲዮውን፣ ይህንን ምን ነው ማለት ያንን ክዲያ ለምጭ የጀርካን ክዲያ። ይሄንን ቪዲዮ የምታዩ በሙሉ ቪዲዮ ላይክ አድርጉልኝ ሙሉውንም ሁሉ ማለት ነው። ሰዓቱ በጣም በጣም ነው እንትን ያለው ዩቱብ ለራሱ እንደ ጉግል እንትን ሜሴጅ ልኮልኛል ማለት ነው። ቪዲዮ ከለቀቅሽ ወር አልፎሻል ምናምን ምንድሮ ማለት ነው። ስለዚህ ረ ሄራ አልገለኝ ነው። እስኪ ሰላም በያቸው እጅ ክዲያኑን አምጭልኝ። ስለዚህ ነው ይህን ቪዲዮ የምታዩ በሙሉ ላይክ ሳታደርጉ እንዳታዩ። ላይክ ላይክ ላይክ ላይክ ማለት ነው። ላይክ ህፃን ህፃኖ ሹጎ እንዲያድስና ቪዲዮ ላይክ አድርጉልኝ። የሙሉ ቫይራል እንዲወጣ ደግሞ እናንተ ላይክ አድርጉት። አቤት ወአሌይኩም ሰላም፣ ይ አልሀምዱሊላ ዘ ነው አንድ ይህ መሐመድ እንትን የሚልበት ልብስ ለማጠቢያ ነበር። አንድ ነው እዚህ ያለው ያው እንትን አላለም አልተጣለም፣ ከጥቅም ውጭ አልሆነም፣ አሮጌ እንኳ የለም። ለአሁን ማጠቢያ ከሆነው ሰጅቶኝ እባክህ እና ማለት ነው። ቫይራል እንዲወጣ ላይክ አድርጉልኝ ውድ ቤተሰቦች፣ የምትወዱልኝም የምጠሉኝም ማለት ነው ላይክ አድርጉልኝ፣ ቫይራል እንዲወጣ ከሆነ በኋላ ላለመጥፋት ሞክራለው። ቪድዮ መስራት ስታቆሙ አይዲያው ሁሉ ሁሉ ነገር ግን እንዲሁ ቪዲዮ ለራሱ አገራረሱ በጣም ነው የሚጠፋችሁ ማለት ነው። እስተኝ ነው እንዲህ የማየሁን እስተኝ ነው እና በጣም ነው ቪዲዮ ለራሱ መስራቱ በጣም ይጠፋችኋል። አይዲያው አይመጣላችሁም እና መልካም መልካም ኮሜንት አስተያየት ስጡ። ቪዲዮ ሙሉ ነውልኝ እና እንዴት አገላለጽ ነው ወላሂ አፍ ሶሪ ብያለሁ፣ ይቅርታ። ሄራን ሳቅፍ መሆን አለበት። እንደዚህ ሆንኩት እንጂ ሊሆንምም አይችልም። ወላ እንዴት የደገፍላ በቴ መጣ። እንዲህ አቀርናሽ እንደሄድ ይበስልልሻል አልጉፋ በጣም ጉፋ ነው። ኦቨር ሆኖባት ማለት ነው። ሀቂቃ ነው የምላችሁ ትናንትና በተለይ እንዲያቀፉ ሁሉ ወደ እስከሚቆስል ወገቢ እስከሚቆስል ማለት ነው። አዝዬ ሳቅፍ ሳያዝን ሳቅም። እኛ እንዲሁ ደካሞች ነን። ያ አላህ ለምን እንዲሁ አላውቅም። እኛ ለምን ደካማ ታማኝ እንደሆነ አቅም የለንም፣ ለምን እንደሆነ አላውቅም። እናቶቻችን እንኳ አዝረው ወፍጮ ይፈጫሉ፣ አዝረው እንጨት ይሰብራሉ፣ እንጨቱ ሰብረው በዚህ ይይዛሉ፣ አዝረው ብዙ ነገር ይሰራሉ። እኔ አዘየ ጎንበስ ቀና ለማለት አንዴ አንዴ የአረብ ሀገር በቃ ጉልበታችንን ጨርሶት ነው። ልናንቴ ያልሄዱት ስደት ያልነካቸውስ ምናምን እላለሁ በእርግጥ ስዴት ያልነካቸው እኛ አሁን ማለት ነው። ስዴት የነካንን ያልነካን ብዬ የተረዳሁት ስዴት ያልነካቸው ሰው ኬርለስ ናቸው፣ ለሁሉ ነገር ማለት ትግስት እራሳቸውን ጠብቀው፣ እኛ ደግሞ የነካን ሰዎች ሆነ ቆርቆሮ ታውቃላችሁ፣ ነካ ስተርኳ የሚል ቆርቋት፣ ልክ እንደዛ ነው። ለምን እንደው አላውቅም። ቢስሚላ ቢስሚላ ቢስሚላ። ምንም ሰው ብር ትዕግስት የሚባል የለንም። ስለዚህ ቤተሰቦቼ ታዲያ ትናንትና እንደዚህ አብዬ ምናምን ለመስራት እንዴት ንግልግል አልኩኝና አሁን በጠዋቱ ተኛ። በቃ አሁን ሶስት ሰዓት ነው ከረፋዱ። አሁን ተኛች። ይሰገኝ ያው ጉፋ ነው ልጅ ለኪ። ካላመመው አይተኛ ካላመመው አያርፍ ተናግተናል እንጆሪ ወቅል ከተረጋጋ ዝም ብሎ ደሞ ሲያስታምም ያረጋታል። ከዛ ደሞ ሳዝናት አሁን ከዛ ሽሩባ አምጥቼ ነው የሞቃት ያንን ስጎት ትንሽ በረግ ያለላት። አልሐምዱሊላ አልሐምዱሊላ አልሐምዱሊላ እያልኩ ማለት ነው። ስለዚህ ተንዛዛሁባችሁ ቤተሰቦቼ፣ ላይክ እያረጋችሁ ይህን ቪዲዮ እንዲወጣ አድርጉልኝ።